እኛ በፈለግነው ወይ እኛ በፈለግነው መንገድ የራሳችንን ትርጉም ሰጥተን ሰዎች የሚሰሩት ሰዎችን ለምንድነው ከኋላ ከኋላ እየተከተልን የሆነ እግር ግራቸውን የምንመታቸው? እንዳይራመዱ እንዳይንቀሳቀሱ፣ እነሱን መሆን ካልቻልን እነሱን መድረስ ካልቻልን ምንድነው አርፈን ብንቀመጥስ? እነሱ ያሉበት አካባቢ አይመቹንም አይደለም። እኔ ሰሞኑን ሀቢባ ላይ የሚወርድባት ነገር አካውንትዋን፣ ያዘጋሉ ስንት የተለፋበት አካውንት ነው ሶስት አራት ጊዜ ሲዘጋባት አይቻለውኝ። ምንድነው ምክንያታቸው? እኔ እኮ የሚገርም ነው። የሰውን ልጅ መረዳት ካልቻላችሁ ወይም ደግሞ እኛ እንደፈለግ ነው እኛ ወደፈለግ ነው ትርጉም ከሰጠን በኋላ ሰዎች የሚያወሩትን ነገር እነሱ እንደዚህ ለማለት ነው የፈለጉት፣ ወይም ደግሞ እነሱ እንደዚህ ና ያሉት ብለን መናገር የምንችልበት አቅምና ሞራል የለንም። ምክንያቱም እኛ እንደፈለግና የተረጉም ነው እሷ እያለች ያለችው የጉራጌ ማህበረሰብ ለስራ ያለው ተነሳሽነት ከፍ ያለ መሆኑን አጋና ለመግለጽ ነው የሞከረችው። ይሄንን ደግሞ እነሱ ምንድን ያደረጉት የሆነ ዞር አድርገው የጉራጌ ማህበረሰብ አዛኝ እንዳልሆነ ሰው እንኳን ቢሞትበት አስከሬኑን አስተኝቶ ስራ ይወጣል ማለት የፈለገችው ያለችው እንደዛ ነው ተብሎ ነው ተጎድተናል። የሆነ ተተችተናል። ለምን እንደዚህ ተነካን ተብሎ ነው አያችሁ፣ መረዳት ሰውን የሆነ የሰውን ስሜት መረዳት ካልቻለም ወይ ደግሞ ንግግራቸውን ምን ለማለት ፈልገው ነው ተብሎ ማወቅ ካልቻለን ለምንድን ነው ዝም ብንል ብናልፍ፣ አትመቸኝም አይደል? እኔ ለምሳሌ አልከታተላትም፣ ብዙ ጊዜ አላያትም። የግድ ትመቻችሁ አይደለም። የግድ ቤቷ ገብታችሁ ደግፏት አይደለም። የምትሰራውን ስራ ውደዱላት አይደለም። አትሊስት እየሰራች ነው አደል? የራሷ በራሷ ሙድ ትኑር ማንም ሰው ይህ ስራ ያገኝ። ምንድን ነው አካውንት ይከፈታል። ብዙ የለፋችሁበት ነው። ብዙ ሺህ ወደ አንድ ሚሊዮን የተጠጋ አካውንትን በቅርቡ እንደተዘጋባት የተዘዋወራች አለው። ይህ ሁሉ ይህ ሁሉ ምንድን ነው? ስራ የላችሁም፣ ግሩብ ፈጥራችሁ የሚሰራን ሰው ለመጣል ማህበር ስትፈጥሩ፣ ሌላ ማህበር የምትፈጥሩበት ነገር የለም ይሄ ጦርነቱ የሚቆምበት መንገድ ሰው የሚያልቅበትን መንገድ እስኪ ማህበር ፈጥራችሁ አስቁሙልን። እኛ እያለቀስን እየተጎዳን ነው።